ጤና ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። በሚኖረንም ቆይታ በአጀንዳነት የምንመለከተውን ጉዳይ ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ከዜናዎቹ ጋር አብሬያችሁ ቆይታ አደርጋለሁ። እናቶች በህክምና ተቋም በመውለድና የተራዘመ ምጥን በማስወገድ ፌስቱላን መከላከል እንደሚገባ የጤና ባለሙያዎች ገለጹ። ሀምሊን ፌስቱላ ኢትዮጵያ በተለያዩ የሀገሪቱ ክፍሎች ለፌስቱላ ተጠቂዎች ህክምና እየሰጠ ይገኛል። ተመስገን ዳረጎት ተጨማሪ ያለው። ፊስቱላ በተራዘመ ምጥና በሌሎች ምክንያቶች ይከሰታል። በሀምሊን ፊስቱላ ኢትዮጵያ አዲስ አበባ ፊስቱላ ሆስፒታል ህክምና ሲከታተሉ ያገኘ ናቸው። እናት በመኖሪያ ቤታቸው በምጥ ላይ ለረዥም ጊዜ በመቆየታቸውና ቶሎ ወደ ህክምና ጣቢያ ባለመሄዳቸው ለፊስቱላ ተጋልጠዋል። ልጆችን ወልጃለሁ። ባለ ትዳር ነኝ ው ይህ ሰባት እያይን እንደዚህ ያደረገኝ ስድስት ሰሀ ያው መጣ ኮድክለኛል፣ መጣ ኮድክለኛል። አሁን አሁን ይወለድ አሁን አሁን ይወለድ እየተባለ ከዚያ ማታ ላይ እንግዲህ በቃ ነገሩ ጠናና ወደ ሀኪም እንውሰዳት ተብሎ ከዚያ ወደ በቃሪዛ ወደ አኪም ቤት ሄድኩ ሰው ተለምኖ በአካባቢው እንደገና በእንጨት መምሸት ስድስት ሰዓት ሲል ከሌላ ሄድኩ ከሌላ ህክምና ደረስኩ ከዚያ በሆነ መሳቢያ ነገር አወጣ አወጡልኝ ከዚያ ዘዴ አለ ለዚህ ለመጋለጥ በቃሁ ከዚያ በኋላማ ምንም ምን ያው ይፈሳል በቃ ሆቴሉንም አላውቀውም ቤት ተቀንሪ ነው። በቃ በአዲስ አበባ በሚገኘው የአዲስ አበባ ፊስቱላ ሆስፒታል ሕክምና በመከታተላቸው የጤናቸው ሁኔታ እየተመለሰ ይገኛል። ባህር ዳር ላይ ያው በማህጸን ነው የታከምኩ። ከዚያም በኋላ አልሆነ አለ። በተሰራው በስምንት ቀን አፈሰሰ ጎማው። በተሰራው በስምንት ቀን አፈሰሰ። በቃ ዞሮ በአዲስ አበባ ወደ የተላኩ መጣ። እንደዚህ ነው የምትታከሚ ተባልኩ። እሺ ይሁን ብዬ ተቀብሌ ታከምኩ። ተመስገኑ። በሀምሊን ፊስቱላ ኢትዮጵያ የነርሶች ኃላፊ ሲስተር ትርጋለም በየነ ፊስቱላ በተለያየ መንገድ ሊከሰት ይችላል ይላሉ። በተራዘመ ምጥ ምክንያት አንድ እናት የእርግዝና ወቅቷን ጨርሳ በምትወልድበት ጊዜ የተራዘመ ምጥ በሚከሰትበት ጊዜ የሚፈጠር ቀዳዳ ነው። ይሄ ነው። ሌላው ደግሞ ያለ እድሜ ጋብቻም ኖሮ እዛ ጋር በዛም ምክንያት ይፈጠራል። ወደ ጤና ጣቢያ ቶሎ ባለመሄድ የተሟላ የእርግዝና ክትትል ባለማድረግና የተሟላ የሕክምና አገልግሎት ባለማግኘት በወሊድ ጊዜ ይሄ ችግር ይፈጠራል። ሀምሊን ፊስቱላ ኢትዮጵያ ፊስቱላ ያጋጠማቸውን እናቶች የተለያየ አይነት ሕክምና እየሰጠ ይገኛል። የሽንት ያለመቆጣጠር ችግር ያላቸውን እናቶች ሕክምና እንሰጣለን። ከዚህም በተጨማሪ ደግሞ አርቪኤፍ የምንለው ወይም ደግሞ ሬክቶቫጀና ፊስቱላ የምንለው የሰገራ ወይም የአይነ ምድር አለመቆጣጠር ችግር ያላቸውን ህክምና አንስጣለን ወይም ደግሞ ሁለቱም ችግር ያላቸው እናቶች ይመጣሉ። ፊስቱላ ሽንት መፍሰስ ብቻ አይደለም፣ የነርቭ ችግርም ያመጣል። ስለዚህ ያንም በፊዚዮቴራፒ ሳይካትሪ ነርሶች አሉን፣ ሳይካትሪ ሐኪም አለን እና እነዚህ እናቶች ከበር ላይ ጀምሮ ሲገቡ እንክብካቤ ይደረግላቸዋል። አይዞሽ የሚል ተስፋ ይሰጣቸዋል። ከህክምና ጎን ለጎንም ታካሚዎች የስነልቦና ልቦና የእደ ጥበብና ሌሎች የህይወት ክህሎቶች ስልጠና እየሰጠ ይገኛል። በጣም ትምህርት እንሰጣለን። ሀንጀት የሚገባ ትምህርት በደንብ በሆነ ደረጃ ምንሰራው እጅ ስራ ሀሳባችን እንዲቀየር እንሰጣለን። ተለበጅ እናያለን። የሳምንት ፕሮግራም ወጥቶላቸው እዚህ ጋር ይማራሉ። በየቀኑ ደስታ መንደር የምንለው ወደ ታጠቅ ከዚህ ከአዲስ አበባ 17 ኪሎ ሜትር ላይ የሚገኝ ቦታ አለ። እዛ ላይ የመልሶ ማቋቋም ስራ በሰፊው እየተሰራ በየሁለት ወሩ በሰርተፊኬት እየተመረቁ በመረጡት ሙያ ደግሞ በአካባቢያቸው ሄደው እንዲኖሩ እንዲቋቋሙ የመያያዣ ገንዘብ ይሰጣቸዋል። ፎሎአፕ የሚደረግላቸዋል። ሀምሊን ፊስቱላ ኢትዮጵያ በሀገሪቱ በተለያዩ አካባቢዎች ፊስቱላ ላይ ያጋጠማቸውን እናቶች የሕክምናና ሌሎች ድጋፎችን እያደረገ ይገኛል። ተመልካቾቻችን በማስከተል በአጀንዳነት ወደምንመለከተው ጉዳይ እናልፋለን። የዕለቱ አጀንዳችን በኮሌራ በሽታ ላይ ትኩረቱን ያደርጋል። የኮሌራ በሽታ ክስተትን ለመከላከል ስጋት ባለባቸው አካባቢዎች በተለየ ክትትል የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የሰሜን ሸዋ ዞን ጤና መምሪያ ገለጸ። የእምነት ተቋማትን ጨምሮ የህዝብ ፍሰት ባለባቸው አካባቢዎች የቅድመ ጥንቃቄ ስራዎች እየተሰሩ ነው ብሏል መምሪያው። አበበች ኋላሽት ዝርዝር አላት። በማይታዩ ጥቃቅን ተዋሲያን አማካኝነት የሚመጣ ተላላፊ በሽታ ነው። በሽታው በአስቸኳይ ሕክምና ካላገኘ ለሞት የሚዳርግ ነው። በሽታውን ለመከላከል የግልና የአካባቢን ንጽህና መጠበቅ አንዱና ዋነኛው ነው። የሰሜን ሸዋ ዞን በርካታ ገዳማትና የታሪካዊ ስፍራዎች መገኛ ነው። በዚህም ምክንያት የህዝብ ፍሰቱ ከፍተኛ ነው። የዞኑ ጤና መምሪያ መረጃ የኮሌራ ወረርሽኝ በተለያዩ ጊዜያት በአንዳንድ ወረዳዎች መከሰቱን ያሳያል። ሰፊ የህዝብ ፍሰት ካለባቸው ወረዳ ወረዳዎች መካከል የመንዝቅያ ገብርኤል ወረዳ አንዱ ነው። የወረዳው ጤና ጽህፈት ቤት ኃላፊ የሆኑት ወይዘሮ መቅደስ እንግዳ ሰው ክረምቱ ከመግባቱ በፊት የኮሌራ ወረርሽኝ እንዳይከሰት ስራዎችን እየሰራን እንገኛለን ይላሉ። እንግዲህ ኮሌራ ከዚህ ቀደም እኛ ወረዳ ላይ ሁለት ሺ ስምንት ስለተከሰተ አንዱ የስጋት ቀጠና ነው ያደርገዋል ማለት ነው። እኛ ጋር የጸበል ቦታ አለ። አንዱ እሱ የስጋት ቦታ ነው። ሌላው እንግዲህ አስራ ሶስት ቀበሌዎቻችን የውሃ አቅርቦት ችግር ያለባቸው በመሆኑ የመጀመሪያው ያደረግነው በጤና ጣቢያ ደረጃ እና በወረዳ ደረጃ የፈጣን ምላሽ በቂ ቡድን ማቋቋም ነው ማለት ነው። ሌላው ያው የሰው ኃይል ማሰልጠን ነው፣ ግብዓት ማሟላት ነው ግብአት ለማሟላት ከሌሎች አካሎች ላይ እየተነጋገር ያለንበት ሁኔታ ነው ያለው። ማለት ሞጃና ወደራ ወረዳ የበርካታ ገዳሞች መገኛ ነው፣ ሰፊ የህዝብ ፍሰት ያለበት ወረዳ። እኛም የቅድመ መከላከል ተግባሩ በምን ልክ እየተሰራ እንደሚገኝ የወረዳውን የጤና ጽህፈት ቤት ኃላፊ ወይዘሮ እቴነሽ ደጄኔን ጠይቀናል። የውሃ ሕክምናዎችን በየወሩ ከውሃ ጽህፈት ቤት ጋር ሕክምናዎች እንዲደረጉ እየተሰሩ ያለበት ሁኔታ ነው ያለው። የገዳማት አባቶችን በቅድ ይዘን አባቶችን በቀጣይ በአጭር ጊዜ ለመነጋገር የጋራ አድርጎ ደግሞ ከእነሱ ምን ይጠበቃል ከእኛ ምን ይጠበቃል የሚለውን ነገር ተነጋግረው ለስራው ልንገባ ያስቀመጥንበት ሁኔታ አለ። ሶስቱም ገዳማት እስከ ሀያ ሺህ አካባቢ የሚሆኑ ሰዎች እንዳሉ በመረጃው ካሉት ባለሞቻችን የወሰንበት ሁኔታ ነው ያለው። የሀይጂና ሳኒቴሽን ስራ የመጸዳጃ ቤት ማጽዳት ስራና እና አካባቢ ምጽብ በማድረግ ህብረተሰቡን ደግሞ ቆሻሻ በየቦታው እንዳይጣል ግንዛቤ መፍጠር ስራ የጀመርንበት ሁኔታ ነው ያለው ላይ በተለየ ደግሞ ከ መቶ ሀምሳ ሺህ አካባቢ የሚሆን ሰው ይገባል ብለን እናስባለን። የሰሜን ሸዋ ዞን ጤና መምሪያ ኃላፊ ወይዘሮ ጸዳለ ሰሙ ንጉስ የኮሌራ ወረርሽኝ በተያዘው በጀት ዓመት አለመከሰቱን ጠቁመው መጪው ክረምት በመሆኑ የቅድመ መከላከል ስራው በቅንጅት እየተሰራ መሆኑን ጠቁመዋል። ይህ በተለይ በገዳማት አካባቢ መጸዳጃ ቤት አገልግሎትን በእጅጉ ተደራሽ ማድረግ ያስፈልጋልና በዚህ በጀት ዓመትም በተለይ ዘብር አካባቢ የመጸዳጃ ቤት የሻወር አገልግሎት የሚሰጡ ተቋማቶችን የግንባታ ስራዎች ሰርተናል። ቀደም ሲልም ጻድቃኔ አካባቢ የሰራናቸው ብዙ ስራዎች አሉ። ነገር ግን አሁንም ደግሞ በቀጣይም ክትትል እያደረግን መጸዳጃ ቤት መሰራቱ ብቻ ሳይሆን አጠቃቀሙ ላይ በተለይ ገዳማቶች ባለቤት ሆነው ተቋሙን ጽዱ አድርገው የእለት ከእለት ሁኔታውን እንዲከታተሉ ማድረግ በጣም ያስፈልጋል። አስፈላጊው ግብአት እንዲሟላ፣ ባለሙያዎች በቂ ስልጠና እንዲያገኙ፣ ህብረተሰቡንም የማንቃት ስራ እንዲሰራ አቅጣጫ መሰጠቱንም ኃላፊዋ አንስተዋል። ጤና ባለሙያዎችን ኦሪየንቴሽን ሰጥተናል። በቅርቡ ስልጠና ሰጥተናል። ስልጠና ብቻ ሳይሆን ባለሙያው በተለይም ደግሞ የሚያክምበት የህክምና ግብአቶችን አዘጋጅቷል፣ አላዘጋጀም የሚለውንም ክትትል እያደረግን እንገኛለን። እንግዲህ ይህንን ችግሩ ቢከሰት በተለይም ደግሞ ወዲያውኑ አፋጣኝ ምላሽ ለመስጠት ሁሉም አካል ርብርብ ማድረግ ይጠበቅበታል። ችግሩ ከተከሰተ የተለያዩ ውሳኔዎችን ልንወስን እንችላለን። እሱ እንደ አስፈላጊነቱና እንደ ነባራዊ ሁኔታው የሚወሰን ይሆናል። በግልና በአካባቢ ንጽህና ጉድለት ምክንያት የሚከሰተውን የኮሌራ በሽታ ለመከላከል የሚያስችል የቅድመ ዝግጅት ስራ እየተሰራ እንደሚገኝ የአማራ ክልል ጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ ተናግረዋል። የኮሌራ በሽታ ስጋት ባለባቸው አካባቢዎች ላይ ጥናት በማድረግ የተሟላ የሕክምና አገልግሎት ለመስጠት የጤና ተቋማት ዝግጅት ማድረጋቸውን ገልጸዋል። ስንታየው ኃይሉ ተጨማሪ ያላት። በግልና በአካባቢ ንጽህና ጉድለት ምክንያት ከሚከሰቱ በሽታዎች መካከል ኮሌራ አንዱ ነው። ህዝብ በብዛት የሚሰበሰብባቸው ቦታዎች በርካታ ስራዎች መሰራታቸውን የአማራ ክልል ጤና ቢሮ ኃላፊ አቶ አብዱልካሪም መንግስቱ ተናግረዋል። የማህበረሰብ ጤና አደጋዎችና መከላከል እንዲሁም ወረርሽኝ ጋር ተያይዞ ያሉ ነገሮችን አጠቃላይ ክልላዊ ሁኔታችንን ስንመለከት የኮሌራ ወረርሽኝ እጅግ ፈታኝ ሆኖ የቆየበት ሁኔታ ነው ያለው። ይሄ ደግሞ አብዛኛው መነሻ እየሆነ ነው ያለው ብዙ ማህበረሰብ ወደሚሰባሰብባቸው አካባቢዎች በተለይም ደግሞ የጸበል ቦታዎች አካባቢ እየተከሰተ የቆየበት ሁኔታ ነው ያለው። ስለዚህ ይህንን ክስተት ወይም ደግሞ የኮሌራ ወረርሽኝ ለመከላከልና አክሞ ለማዳንም ሰፊ ስራዎች በየደረጃው ስንሰራ ቆይተናል። ተደጋጋሚ ወረርሽኝ በሚከሰትባቸው ቦታዎች ጥናት በማድረግ የተሟላ የመጸዳጃ ቤት አገልግሎት እንዲኖርና ማህበረሰቡ የግልና የአካባቢው ንጽህናን በአግባቡ እንዲጠብቅ እየተደረገ መሆኑን ነው ያነሱት አቶ አብዱል ከሪም በበጀት እጥረት ምክንያት ያልተሰሩ ስራዎች በቀጣይ ለማስተካከልም እየተሰራ እንደሆነም ተናግረዋል። በተለይም ደግሞ የሃይማኖት አባቶች ጋ ተደጋጋሚ ውይይቶችን አካሂደናል። ጸበል ቦታዎች ላይ ክስተቶች እየተፈጠሩ ስለሆነ ተደጋጋሚ ውይይት ማካሄድ ብቻ ሳይሆን እንደ ጤና ሴክተርም የሚጠበቅብንን በተለይም ደግሞ መጸዳጃ ቤት የሌላቸውን የጸበል ቦታዎች መጸዳጃ ቤት አገልግሎት እንዲኖራቸው፣ እንዲሁም ደግሞ ሌላ የሸዋር አገልግሎት እንዲኖራቸው ከማድረግ አኳያ በብዙ ጸበል ቦታዎች ላይ በጀት በመመደብ ጭምር የሰራንበትና ያጠናቀቅ ይጠበቅንባቸው አሉ፣ ገና ደግሞ ስራ ላይ ያሉ አሉ። ቅድመ ጥንቃቄዎች ተደርገው የኮሌራ ወረርሽኝ ከተከሰተ በጤና ተቋማትና ህዝብ በተሰበሰበባቸው ቦታዎች የተሟላ የህክምና አገልግሎት እንዲሰጥ ለማስቻልም ስለ መሰራቱ ቢሮ ኃላፊው ገልጸዋል። ኬዙ ከተከሰተ በኋላ ወይም ደግሞ ወረርሽኙ ከተከሰተ በኋላ የማከሚያ ማዕከላትን በዛው በተከሰተበት አካባቢ ላይ በማድረግ እና እንዲሁም እንደ ክልል ራሱን የቻለ የማከማያ ማዕከልን በመፍጠር ህሙማኖቻችን እንዳይሞቱ ለመታደግ በከፍተኛ ሁኔታ የሰራንበት ሁኔታ ነው ያለው። ስለዚህ አሁን ላይ ስንመለከተው ከሳምንት ሳምንት ከቀን ቀን የኮሌራ ወረርሽኝ በሽታ በጣም በእጅጉ የቀነሰበት ወደ ዜሮ እየመጣ ያለበት ሂደት ነው ያለው። የግንዛቤ ፈጠራ ስራዎችን በማጠናከር ኮሌራን ለመከላከል እንደሚሰራም ተጠቁመዋል። የኮሌራ በሽታ ስርጭትን ለመግታትና ለመከላከል ህብረተሰብ አቀፍ ተግባራት እየተከናወኑ ነው ሲል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገልጸዋል። በኢንስቲትዩቱ የህብረተሰብ ጤና አደጋ ቅኝት ዳይሬክተር አቶ መስፍን ወሰን በሀገር አቀፍ ደረጃ የኮሌራ በሽታ ስርጭቱ ምን እንደሚመስል ሊነግሩን በቀጥታ የስልክ መስመራችን ላይ ይገኛሉ። ጤና ይስጥልኝ አቶ መስፍን የኮሌራ በሽታ በሀገር አቀፍ ደረጃ ስርጭቱ ምን ይመስላል? በእናንተ በኩል ውስጥ እየተሰሩ ያሉ ስራዎች ምን ይመስላሉ የሚለውን ቢነግሩን። ኮሌራ ወረርሽኝ ሀገራችን ከሁለት ሺ አስራ ዘጠኝ ጀምሮ በተለያዩ አካባቢዎች ሪፖርት እየተደረገ የምላሽ ስራዎች እየተሰሩ ይገኛሉ። ባለፈው አመት ከዘጠኝ ክልሎች በላይ የኮሌራ ወረርሽኝ ሪፖርት አድርገው ነበረ። በአጠቃላይ በአሁኑ ሰዓት ዘጠና አምስት ፐርሰንት ያሉ ወረዳዎችን ኮንትሮል አድርገን ተቆጣጥረን በሁለት ክልል ብቻ ሪፖርት እየተደረገ ይገኛል። በአማራ ክልል እና በጋምቤላ ክልል ማለት ነው። ወረርሽኙ በአማራ ክልል በተለይ በአሁኑ ሰዓት በባህር ዳር ዙሪያ፣ ባህር ዳር ከተማ እንዲሁም በጋምቤላ ክልል ደግሞ ዋንታዋ በሚባል በደቡብ ሱዳን አጎራባች የሆነ ወረዳ ላይ ተከስቶ የምላሽ ስራዎችን እየሰራን እንገኛለን። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከክልሎች የህብረተሰብ ጤና ኢንስቲትዩት ከጤና ቢሮ ከጤና ሚኒስትር እንዲሁም ከአጋር አካላት ጋር ሆነን የምላሽ ስራዎችን እንግዲህ ወደ እርሺ በተከሰትባቸው ቦታዎች ሰርተን ቅድም እንዳልኩት ከዘጠና አምስት ፐርሰንት በላይ ኮንትሮል አድርገናል። አሁንም ቀሪዎቹን ኮንትሮል ለማድረግ ስራዎች እየሰራን እንገኛለን ማለት ነው። እንግዲህ አንዱና ዋናው ስራ ምንድን ነው? የኮኦርዲኔሽን ስራ ነው። የህብረተሰብ ጤና አደጋ ማስተባበሪያ ማዕከል በመክፈት ስራዎች ኮኦርዲኔትድ በሆነ ወይ፣ የምላሽ ስራው ዘርፈ ብዙ ባለድርሻ አካላቶችን ማስተባበር ስለሚገባ መንስኤዎቹም ደግሞ ከጤና ሴክተር በላይ ስለሆነ እሱን አስተባብሮ መንስኤዎቹ ላይ የመንስኤ የመቀነስ ስራዎች መስራት ነው። ከዛም ባሻገር ደግሞ የምላሽ ስራዎች ላይ የፈውስ አገልግሎት አንዱ ይገኝበታል። ከዚህ ጋር ተያይዞ ወደ አስር ጊዜያዊ የሆኑ ጣቢያዎች አሁን በአሁኑ ሰዓት ስድስት ጋምቤላ ላይ አራት ደግሞ አማራ ክልል ላይ ስታብሊሽ አድርገን ሰዎች እንዳይሞቱ አስፈላጊው እና አፋጣኝ የሆነ የሕክምና አገልግሎት እንዲሰጥ እያደረግ እንገኛለን። ከዛ ባሻገር የግብአቶች የመድኃኒት እና የሕክምና ግብአቶችን ወረርሽኙ ባለባቸው አካባቢዎች ዲስትሪቢዩት እያደረግን ለዛ የፈውስ ሕክምና መስጠት ነው። ከዛ ባሻገር ደግሞ መንስኤዎቹ ላይ ወረርሽኙን ለመቀነስ ወይም ለመቆጣጠር ህክምና መስጠት ብቻ ሳይሆን ወረርሽኞቹ መንስኤዎች ላይ መስራት አስፈላጊ ስለሆነ በተለይ የመጸዳጃ ቤት ንጽህና፣ የህብረተሰብ ጤና ትምህርት፣ የውሃ ማከሚያ ኬሚካሎችን ዲስትሪቢዩት አድርጎ ህብረተሰቡ ግንዛቤ ኖሮት እንዲጠቀም እና መንስኤዎቹን ደግሞ አጥፍቶ ወረሽኙን እንዲቆጣጠር ከማድረግ አኳያ ብዙ ስራዎች እየተሰሩ ይገኛሉ። ከዚህም ጋር ተያይዞ የጤና ባለሙያዎች ወደ አራት መቶ ሰላሳ ሁለት አካባቢ የሚሆኑ በቅርቡ በአማራ ክልልም በጋምቤላ ክልልም ስልጠና ሰጥተን እዚህ የምላሽ ስራዎች ላይ እንዲያስተባብሩ እንዲተገብሩ እያደረግን እንገኛለን። በቅርቡም ጋምቤላ ላይ ወደ አንድ ነጥብ አራት ሚሊዮን የሚሆን የህብረተሰብ ተጋላጭ የሆነ የህብረተሰብ ክፍል ክትባት ሰጥተናል። አሁንም ወረርሽኙ ያለባቸው ሌሎችን ቦታዎች ላይ ክትባት ለመስጠት እየተዘጋጀን እንገኛለን ማለት ነው። ኦቨሮል የምላሽ ስራውን በምናይበት ሰዓት ጥሩ እየሄደ ነው። ነገር ግን አሁንም በአጭር ጊዜ ውስጥ ለመቆጣጠር የባለድርሻ አካላት ተሳትፎ ወሳኝ ስለሆነ ከህብረተሰቡ እስከ ከፍተኛ አመራሮች እና የባለድርሻ አካላቶች ተሳትፎ የጤና ሚኒስቴር የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ደግሞ ቴክኒካሊ የህክምና አገልግሎቱን የቅኝቱን የህብረተሰብ ጤና ትምህርቱን እና ሌሎችም እንደዚሁ ለግል እና አካባቢ ንጽህና የሚያስፈልጉ ግብአቶችን በወቅቱ እና በአፋጣኝ ሞብላይዝ እያሰራጨ አስፈላጊ የሆነ የምላሽ ስራ እንዲሰራ እያረጋገጠ እንገኛለን። በቅርቡም እነዚህ ወረዳዎች ላይ ለመቆጣጠር አስፈላጊውን የሆነ ስራ እየሰራን እንገኛለን። አቶ መስፍን ለሰጡን መረጃ እጅግ አድርገን እናመሰግናለን። ጥሩ ጊዜ ሆንልዎት። ቀጥለናል ተመልካቾቻችን። በመጨረሻም ወደ አጫጭር ዘገባዎቻችን እናልፋለን። መሰረት መቅጫት ታቀርባቸዋለች። በኢትዮጵያና በፈረንሳይ መካከል ያለው ትብብር ብዙሃ ዘርፍ ወዳለው ጠንካራ ግንኙነት ተሸጋግሯል ሲል የጠቅላይ ሚኒስትር ጽህፈት ቤት ገለጸ። ጠቅላይ ሚኒስትር አብይ አህመድ እና የልዑክ ቡድናቸው በፕሬዚደንት ኢማኑኤል ማክሮን በኤሊሴ ቤተመንግስት አቀባበል ተደርጎላቸዋል። በሁለትዮሽ ውይይቱ ወቅትም ፕሬዚደንት ማክሮን በታህሳስ 2017 ኢትዮጵያን ሲጎበኙ የተደረሱ ስምምነቶችን አፈጻጸም በጋራ መገምገማቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። ሁለቱ ሀገራት ለረጅም ዘመናት እንደ መከላከያና ጸጥታ፣ የባህል ጥበቃና ትምህርት ባሉ ዘርፎች ጠንካራ ትስስርና ትብብር መፍጠራቸውን ገልጿል። የሀገራቱ መሪዎች በፓሪስ የነበራቸው ውይይት በኢኮኖሚ መስክ የበለጠ ትብብር ማድረግ እድሎችን የፈተሸ መሆኑ ተጠቁሟል። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥና ከተረጅነት ወደ አምራችነት ለመሸጋገር በትክክለኛ የልማት መንገድ ላይ ትገኛለች ሲሉ የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተናገሩ። ሚኒስትሩ ከፌዴራልና ከክልል የስራ ኃላፊዎች ጋር በኦሮሚያ ክልል ሰሜን ሸዋ ዞን የመስኖ ስንዴ ልማትን ተዘዋውረው ጎብኝተዋል። የልማት ጉብኝታቸውን አስመልክቶ ለኢዜአ በሰጡት ማብራሪያ ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም የግብርናውን ዘርፍ ጨምሮ የብዝሃ ዘርፍ ልማት አቅጣጫን እየተከተለች መሆኗን አንስተዋል። ሀገሪቱ በግብርና ምርታማነት በተለይም በስንዴ ገብስ፣ በቆሎ፣ ጤፍና ሩዝ ላይ ልዩ ትኩረት ሰጥታ እየሰራች እንደምትገኝ አስረድተዋል። ጉግል በአፍሪካ ንግድን ማሳደግ የሚያስችል የአርቲፊሻል ኢንተለጀንስ መተግበሪያ ይፋ ማድረጉን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ገለጸ። ኤአይ ማክስ የተሰኘው መተግበሪያ ትናንሽ የአፍሪካ ንግዶችን ለማስተዋወቅ አቅም ይፈጥራል ተብሏል። ጉግል ጀምናይን ጨምሮ በተለያዩ የኤአይ ሞዴሎች ላይ የሚሰራው መተግበሪያው የንግድ ተቋማት በፍለጋ ውጤቶች ወይም ሰርች ሪዛልት ውስጥ ያላቸውን እይታ እንደሚጨምር ዲጓች በድረገጹ አስነብቧል።